አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናል የቤተሰቦች ሰላም ሰላም ብያለሁ። እንደውም ክርስቲያን ወገኖች ሁላችሁም እንግዲህ ለቤት አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ ማለት ነው ለዚህ ቤት አዲስ ከሆናችሁ እንግዲህ ዛሬ ኖላዊ ክፍል ሀምሳ ይዤላችሁ መጥቻለሁኝ። ምንድን ምንድን አለ አዲስ መረጃ የሚለውን አብረን የምናየው ይሆናል ማለት ነው። ግን በመጀመሪያ ላይክ የምትለዋንና እንዲሁም የደወል ምልክቷን በማብራት ቤተሰብ ስትሆኑ ለእናንተ የምልካቸው አጫጭር ነገሮች እንዲሁም ደግሞ ለእናንተ መዝናኛና እንትን ይሆናል ብዬ የማቀርበው ነገር ቶሎ የመድረስ እድል ይገኛችኋ ይገኛል ማለት ነው እንግዲህ ዛሬ ዶክተሩ አግኝቶት ምን ምን ተፈጠረ የሚለውን አብረን የምናየው ይሆናል ማለት ነው። ኖላዊ እንግዲህ ብዙ ጊዜ ያው እንደምንከታተለው ነው ለእናንተ አዲስ ይሆናል ብዬ አላስብም ማለት ነው። እንግዲህ ሀኒ ብዙ ጊዜ የአባቴ መድሃኒ ተገኘለት በሚል ብዙ ጊዜ ደስተኛ ሆና ነበር ማለት ነው እንግዲህ ያው እንደሚታወቀው በቤት አሰሪም ስትኖር ደግሞ ብራጭ በርብረሽ ልትወጂ ነው ምናምን በማለት እያሰበሽ መሰለችኝ ሴትዮዋ እና ብዙ ጊዜ የመጨቃጨቅ ባህሪ እንዲሁም ደግሞ እሷ ወደ መንገላታት የሚሄድ ባህሪ ያለ፣ ማለት ነው እንግዲህ ይቺ ልጅ ሁለት መቶ ሺ ብር ሁለት መቶ ሺ ብር ከተገኘ አባቴ ይድንልኝ ይሆናል ብላ ተስፋ በማድረግና እና እንዲሁም ደግሞ በመንቀሳቀስ ላይ ናት ማለት ነው። ነገር ግን ያህኒን ማንም ሊረዳት አልቻለም እና አሁን ደግሞ ሌላ ሌላ አጀንዳ ይዘውባን መጥተዋል ማለት ነው። አሁን ላይ እሷ የሚያሳስባን ነገርና የሚያስጨንቃን ነገር ቢኖር የአባቷ መዲያን ነው ማለት ነው። ሌሎቹ ግን ህጻኔ ብለሽ ሐኪም ቤት ሄደሻል፣ እንደገና ያ ሁሉ ተመረምረሽ ምናምን። እንደውም የሷን ነጻነት ሊለዩ የሚታገሉ ናቸው ማለት ነው። የሚገርመው ነገር ዶክተሩ ሰውየው ጋር ተገናኝቶ ምን አለው ምን አደረገው የሚለውን አብረን እናደምጠው ይገባል ማለት ነው ቤተሰብ ውዶቼ ማለት ነው። የሚገርም የሚገርም ነገር ነው። እኔ ግን እንደዚህ ይሆናል ብዬ አልጠበኩም ነበረ። እንግዲህ ክፍል ሀምሳ አንድ እርግጠኛ ነኝ፣ ባለሙሉ ተስፋ ነኝ። በቃ ሁሉ ነገር ተረጋግጦ ምናምን እንደሚመጣ ማለት ነው። በጣም ደስ የሚል አዝናኝ ነው። በዚሁም አጋጣሚ የእነሱንም ቤት ሰብስክራይብ አርጓቸው እስኪ፣ ምንም አይከፈልበትም፣ ሸር አድርጉላቸው፣ የመልካምነት ነው፣ አበረታቷቸው በቀና አበረታታቸው። እንደዚህ አዝናኝ ምናምን ነገሮችን ሲለቁልን በጣም ደስ ይላል ማለት ነው። እኔ በጣም ደስ ያለኝ ቤተሰብ ምክንያቱም በአረብ ሀገር የምንኖር እህቶች አለን። ብዙ ጊዜ እንግዲህ ስራችንን ከጨረስን በኋላ የምንደበረው የምናየው እነሱን ፈታ የምንለው በቃ መቼ በለቀቁልን ብለን የምንጓጓ እህቶች ስላለ ነው። እነሱ ታዲያ የደወል ምልክቷን በማብራት ቤተሰብ ስናደርጋቸው እንዲሁም ኮሜንት ስንጽፍላቸው በዛን ሰዓት ውሬኛ ደርሶ የፈጥኖ የመድረስ እድል ስላለ በዛን ሰዓት የመከታተል ባህር ይኖርና ማለት ነው። ውድ ተመልካቾች እሳቸውንም እያበረታታን አብረን ልንሄድ ይገባል ማለት ነው። ውድ ተመልካቾች እንግዲህ በጣም ደስ የሚል ነገር ነው። እስኪ አብረን የምናየው የምንመለከተው ይሆናል ማለት ነው። ከነሱ ጎን ሆነን በነሱ እንደዚህ ነው እንደዚህ ነው ብዬ የያዝኩትን ወይንም ደግሞ መሀል ላይ እንየውና ማለት ነው። ከዛ ተመልሰን እንመጣለን። አካያቸው ብዙ ጊዜ ግን ጀግና ናት። ጀግና በቃ የምትመክረው የምታደርገው ብዙ ጊዜ እኔ በጣም ነው አያታቸው የተመቸች ማለት ነው። አያታችሁ ማለት በጣም መልካም ናት። ያው እንግዲህ የድሮ ሰው አላሪለ አንዳንድ ጊዜ የራሳችንን እንጂ የሰው ለመረዳት ብዙ ጊዜ ያቅተና ማለት ነው። ነገር ግን አያታቸው በጣም ጀግና ናት። እምላችሁ በቃ ሁን ለመነዋ ምናምን የሆነ ቆራጥነት ሴት ልጅ እስካሁን ድረስ አይተኛም ምናምን የምትለው ነገር በጣም ደስ ትለኛለች ማለት ነው። እውነቷን ይሄ የምለራሱ አንድ ትምህርት ነው። ገባችኋ? እና ከዛ ጋር ደግሞ ወንድሟ ደግሞ ያው እንግዲህ አባቱን በማስታመም ከጎኑ በመተኛት ከጎኑ አብሮ በመቀመጥ አብሬ አለሁ ብሎ ከእንቅልፍ ላይ ሲወድቅ አባቱ ደግሞ አይዞ በርታ የራሱን በሽታ ችሎ ግን ልዩ ና አይዞህ እያለ እያጠናክረ ይገኛል ማለት ነው። ወደ ተመልካቾች እንዲሁም ደግሞ ሀኒ ያው በህፃን ህፃን ነሽ ብለሻልና ሐኪም ቤት ሄደሽ በስነ ስርዓቱ ተመርምረሽ ህጻንነት ይረጋገጽልሻል። ህጻን ነኝ እያልሽ እየተወላዳሽ አይደል እንድ በማለት ያው እንግዲህ እያጨናነቀቻት ትገኛል ማለት ነው በነገራችን ላይ ሀኒ ምንም ያለችው ነገር የለም ያለችው እንደው አባቴን አስታሙልኝ ሁለት መቶ ሺ ብር በሁለት መቶ ሺ ብር አባቴ ማጣት የለብኝም እያለች እነሱ ግን አሁን ህጻን ብለሻልና ና የህጻንነትሽ ውጤት በቀጣይ ይገኛል በማለት ዛሬ እንግዲህ ይዘውት መጥተዋል ማለት ነው ይህን ግን አብረን ነው የምናየው ማለት ነው ብቻችን ብቻቸው ነው የምናያቸው አብረን ነው ማለት ነው። እንደው እስኪ እንደው በኔ በኔ የሆነባችሁ ውድ ተመልካቾች ማለት ነው ቤቴን ሰብስክራይብ እያደረጋችሁ አብረን የምናያቸው አብረን የምንዘልቅ እነሱ ጋ መሆን አለበት ማለት ነው። ውድ ተመልካቾች፣ በጣም ደስ የሚል ቆይታ ነበረ። እስካሁን አብራችሁን ስለቆያችሁ ከኔ ጋ በመሆናችሁ ከልብ ነው የማመሰግነው። እንዲሁም ደግሞ አንዳንድ ነገሮችን ረዘም እያደረግኩኝ እንዲሁም ሰፋ እያደረግኩ ይዤ እመጣለሁ ማለት ነው። ወደ ተመልካቾች እኔ ለእናንተ ብዙ ጊዜ የምናገረው ወይም የማስተላልፈው ነገር ቢኖር ምንድን ነው፣ ከጎን ሆናችሁ እንድታበረታቱኝ እና እኔም ደግሞ እንደዚሁ የተለያዩ አይዳዎችና ወይንም የተለያዩ ነገሮችን ወደ እናንተ ይዤ እመጣለሁ ማለት ነው። ለምሳሌ ሀገር አሳይን ካላችሁ፣ እኔ አሁን የምገኘው ከኢትዮጵያ ስለሆነ ግዴታ እንትን ጊዜ አይወስድም። ገባችሁ? ጊዜ ምንም የሚወስድ ነገር የለም። ለምሳሌ ማዘዝ የምትፈልጉት የቤት እቃዎች ካለ በቅናሽ አለ። ለምሳሌ ከሳኡዲ እቃ ከማምጣት እዚህ ሀገር ብትገዙ የተሻለ ነው። ምክንያቱም በዛ ሀገር ወደዚህ ሲመነዘር ብዙ ነገር ወጪ አለው ማለት ነው። ቀረጡ አለ እዛ ጋ ስትገዙ። ከዛ ሁሉ ግን እዚህ ሀገር ብትገዙ ያለ ቀረጥ ወደ ቤታችሁ የመግባት እድል ስላለው እቃው እዚህ ሀገር የታመቸ ነው ብዬ ነው የምነግራቸው። እንዲሁም ደግሞ የተለያያችው ዛይራ ምናምን ቤተሰቦቻችሁን የምትፈልጉ እኔ በስነ ስርዓቱ ዛይራ አስደርግላችኋለሁ። ከዛ ቪዲዮ በግል ከፈለጋችሁ በግል ቤተሰቦቻችሁ ጋር ምክንያቱም ብዙ ገጠራሞች አለ ገጠር የሆነ ቤተሰብ አለንም ምንም ስልክ የሌላቸው ምንም ኔትወርክ የሌላቸው ምንም ነገር የማያውቁ እና እነዛን እነዛን አብሬ ከጎናችሁ ሁኜን ልረዳችሁ ወይንም ላሳያችሁ ቤተሰብ ጋገናኝ ካላችሁ ላገናኛችሁ ሁሉ ነገር ቃል እገባላችኋለሁ ከእናንተ የሚጠበቀው ላይክ ና ሼር ሰብስክራይብ ላይክ ኮሜንት እያደረጋችሁ አስተያየት ስትሰጡ እኔ ደግሞ በዛው በኮሜንቱ እየሄድኩኝ ለእናንተ የተለያየ ነገር ይዤ እመጣለሁ ማለት ነው ጋይስ ይህን ቪዲዮ አዳምጣችሁ ዝም ማለት የለባችሁም ኮሜንት እታች ላይ ጻፉ በስነስርዓቱ ነው የምመልሰው እያየሁ ማለፍ አልችልም ውድ ተመልካቾች በጣም ነው የምወዳችሁ የማከብራችሁ ውድ የኢትዮጵያ የሀገሬ ልጆች በዓለም ያላችሁ እናንተ የምታቆኝን የማላቃችሁ ሁላችሁም ሰላማችሁ ብዝ ዝትርፍ ይበልልኝ። እንዲሁም ደግሞ በቤት የመታችሁ አይዞሽ፣ በርሽ፣ እህት የለም የምትሉኝ ሁላችሁንም ከልብ ነው የማመሰግነው። በቀጣይ ቪዲዮ እንደምንገናኝ ባለሙሉ ተስፋ ነኝ። ባይ ባይ።